እሺ ነ ፍርደገምድል፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም የሚገርመኝ ነገር ወጥተን እውነት ስትንናገር አፋፋችንን ባለጌ ነሽ፣ እንዲህ ነሽ፣ ስድስት ነሽ፣ እንዲህ ነሽ ትላላችሁ። ነገር ግን እናንተ የምታወሩት ነገር ስንሰማ ግን እውነት አንዳንዴ ግን በተለይ በተለይ ሴት ሆናችሁ ሴት ላይ የምታደርጉ ጫና በቃ ጥፋቱን በሙሉ ወደ ሀይሚ ለማድረግ የምትሞክሩት ነገር እኔ እግዚአብሔር ምስክር ነው ሀይሚን ብሩኬም ለእኔ አንድ ናቸው። ግን አንዳንዴ እኔ እዚህ ጋር መጥቼ የምናገረው መልስ የምሰጠው ለእነዛ ሰዎች ነው፣ ሀይሚን እየሞላ ለጫት ያሉት። እሺ እውነት ትክክለኛ ወዳዶች ከሆናችሁ እናንተ ሀይሚንን ብሩኬን እውነት የምትወዱ ከሆነ ለምን እኩል አፈርዱ? ትላንትና እኔ ለምሳሌ እስካሁን ድረስ ለሁለቱም ስናገር የነበረው ሀይሚም ጋ ያለውን ጥፋት ብሩኬም ጋ ያለውን ጥፋት ግን። አንዳንዶቻችሁ ግን ለምንድን ነው የሀይሚ ጥፋት ብቻ ጎልቶ እንዲወጣ የምታደርጉት? ለምን ሴቶ ናችሁ? አንዳንድ የሴቶቹንም እኛ ህይወት ላይ ቢሆንስ እኛ ላይ ቢሆንስ እንደዚህ የተደረገው ማለት ያንን ነገር እንቀበለዋለን ነው አንቀበለውም ወይ ወይስ ደግሞ ይሄን ነገር እስኪ አመዛዝኑ። በራሳችሁ እንዲሆን የማትፈልጉትን ነገር ለምንድን ነው እንደዚህ የምትናገሩት እኔ አንድ ነገር ልንገራችሁ። እንደ ነገርኳቸው እኔ ሁለቱ መከፋፈል አልፈልግም፣ ግን ደግሞ እዛ ጋር ለሚናገሩት ተናጋሪዎች ደግሞ መልስ መስጠት አለብኝ። ምንም ማድረግ አልችልም። እዛ ጋ ሀይሜስ እየተሳደቡ ነው ያሉት። ምንም እየሳቃችሁ ማለት ነው እኝ እያላችሁ እየሞለጫችኋት ነው ያላችሁት። እሺ እዛ ጋ ሀይሚን በጥፊ መታችሁ። እንዴት ወንድ ልጅ ትንቃለች? ወንድ ልጅ እንደዚህ አይናቅም። አልናቀችውም፣ አልናቀችውም። ሲጀመር ሁለቱም ጋ ነው። አሁን እኔ ትላንትና ያየሁት ቪዲዮ ላይ ሁለቱም ጋ ነው ችግር ያለው እንዴ። እሱ ቅቤ እየቀባት አይደለም? አዎ ያሳዝናሉ። እኔ ሁለቱም ልቤን ሰብረውታል። በጣም ያሳዝኑኛል። በማይረባ በወረኛ ሰው፣ በክፉ ሰው ምክንያት እዚህ መድረሳቸው በጣም አሳዝኑኛል። በጣም አሙኛል። ብዙዎቻችሁንም አሳምሟል። ግን ደግሞ ለምንድን ነው እኩል ማንፈርደው ለምን እንደ ሰው እኛ አንናገርም እሷ ቀለበት አድርጋ የለም ወይ ከሌላ ሴት ጋር ለምንድን ነው ከሌላ ወንድ ጋር ቀለበት አድርጋ መታ የለም ወይ ፕራንክ ነው እሱ ፕራንክ ለምን እንደዛ አደረገች ካላችሁ ደግሞ ብሩኬስ ቡታጅራ ሄዶ አላደረግም እንዴ ቀለበት ፕራንክ እስኪ ንገሩ አላደረገም እናስታውሳችሁ እንዴ አላደረግም ወይ እስኪ ዞር ብላችሁ ይዩ ቪዲዮ እስኪ ወደ ኋላ ተመልሳችሁ እሱም እኮ አድርጓል። እዚህ ጋር ዋናው ነገር ያለፈ ታሪክ ሳይሆን ያሁኑ ነው ጨዋታ፣ ያሁኑ። ግን ትላንትና ብሩኬ ከሶሲ ጋር ያለህን ነገር ግልጽ አድርግልኝ ስትለው እሷ ያየችውን አይታ፣ ሲጀመርም እኮ ሀይሚ ወደ መለሳለስም ወደ ሰላምም እየመጣሽ ነበረ ግን ብሩኬ በደፈነው ካላመንሽኝ አላት እሷ ያየችው ነገር አለ እዛ ጋ እሷን ደግሞ ከአሁን በፊትም በተፈጠረው ነገር አትወዳትም እንግዲህ በግልጽ ትላንትና ሰምታችኋታል እኔ ከሶሲ ጋር ሳይህ ደስ አይለኝም ብላለች አይደለም እና እሱ ምን ነበር ማለት ያለበት አዎ ልክ ነው ብሩኬን ማመን አለባት ሀይሜ ግን ደግሞ እሷ ውስጧ የጠረጠረችው ነገር አለ እዛ ጋር የሆነ እነሱ እሱ እንኳን ባያስበው በሱ ውስጥ እንኳን ልቡ ንጹህ ቢሆን እንኳን እነሱ ያሰቡት ነገር ስላለ ልትጠይቀው በስነ ስርዓት ሊያስረዳት ደግሞ ግዴታ ነው አይደለም። ግን ትላንትና በቃ ሶሲ ከሱ ጋ ሳይህ ደስ አይለኝም ዳኒም ደግሞ ደስ አይለውም ስትለው እሺ ማለት አልነበረበትም። እኔ አንድ የሚወደኝ ሰው የሚያፈቅረኝ ሰው የወደፊት ፍቅረኛ ያልኩት እዚህ ጋር ያለ እኔ አሁን እየተናገርኩ ያለሁት ለመከፋፈል ፈልጌ አይደለም። እባካችሁ በሌላ በተንኮል አትዩት። ግን እውነታውን ነው በቃ እሪል፣ የሆነው ነገር ግን ይሄ ነው። ዝም ብላ በደፈነው ብሩኬን ትመነው ትከተለው። ስሙ እናንተ፣ ብሩኬ እኮ ሰው ነው መላእክ አይደለም እኮ። ምን ሆናችሁ ነው? ይሄን ስል ደግሞ አትመነው እያልኩ አይደለም ግን እሱ ምንም በማያውቀው በየዋህ ጎኖ ያቺኛዋ ገብታ አበታለች እንዴ ሀይሚ እኮ አንተ ይህንን አደርግሃል ወይም ደግሞ ምናምን አይደለም ግን በቃ እሷ ያልተመቻት ነገር አለ ከእሷ እንዲርቅ ትፈልጋለች ሀይሚ አደለ ስለዚህ ወደዳችሁም ጠላችሁም ብሩኬ ከዛች ሴት እሽ ይርቃለሁ በቃ ለሁላችንም ሰላም ሲባል በቃ ከእሷ ጋር አልገናኝም ከዚህ በኋላ ቢል ምን ችግር አለ ውዶቼ፣ እስኪ እንደው ፍርደ ገምድላ አትሆኑ፣ እስኪ እውነት እውነት እንነጋገር እንጂ እንዴ። እኔን የሚወደኝ የሚያፈቅረኝ ሰው እኔ ከማልፈልገው ነገር ወይም ደግሞ እኔ ከማልወደው ሰው እራቅ ማለት በቃ ይሄ ሰው አይ እየተመቸኝ አይደለም፣ ካንተ ጋር የሚሄድ ሰው አይደለም፣ ስለዚህ ከሷ እራቅ ስለው አይ ማመን አለብሽ፣ ስላላመንሽ ነው። ስለዚህ ግዴታ ካመንሽኝ እመኝኝ ብሎ በደፈናው ተከታይ ቢለኝ እኔም ማላደርገው ነገር ነው። ስለዚህ ሀይሚ ላይ ለምንድን ነው የምንፈርደው? እሷ ላይ ብቻ መፍረድ የለብንም። ተው ቤተሰብ። አዎ ሀይሚ በጥፌ መማታት አልነበረባትም። ይህንን አምናለሁ። አዎ ጥፋቷ ነው። ቢያንስ አንድ ሰው የሆነ ያረገው ነገር ካልተመቸኝ ወይም ደግሞ አልተስማማኝ ጥዬው እሄዳለሁ፣ እንጂ በጥፊ በተለይ ያው ወንድ ልጅ ላይ ደስ አይልም ጥፊ። አዎ ግን ደግሞ ስሜታዊ የሆና ነው። በነገራችን ላይ አንዳንዴ በቃ የሆነ ፍቅር የእውነተኛ ፍቅር ሲኖር እልህ፣ አልሸንፍ ባይነት፣ ምንም በቃ አቅም ማጣት፣ መሸነፍ በቃ ሲፈታተነን የምናደርገውን ነገር አናቅምና፣ ሀይሚዬ እውነት ለመናገር ትላንትና የሆነ ቦታዋ ላይ መታረቅ የፈለገች ይመስላል ግን ደግሞ ብሩኬ ግልጽ ያለ ነገር እዛ ጋ እየነገራት አይደለም። ሰዎች ልጅል ውስጥ ገባች፣ ስሜት ውስጥ ገባች፣ ለምን የሚለው ነገር ገባች። አንዳንዴ እህቶቼ በፍቅረኛሞች መካከል ሶስተኛ ሰው መግባት እጅግ በጣም አደጋ እንደሆነ ትልቅ ያስተምራል የእነሱ እየሰሩት ያሉት ቪዲዮ። አሁን ላይ እውነቴን ነው የምላችሁ፣ አንደኛ አንድ ሰው ለፍቅር ዋጋ ሲከፍል ከየት ተነስቶ እስከምን ድረስ ነው ዋጋ መክፈል ያለበት እውነተኛ ፍቅር ፈተና ይበዛበታል ስለዚህ እኔ ትላንትና ያየሁት ነገር ሁለቱም ገስተት እንዳለ ለምን መሰላችሁ አንዳንዴ ፍቅር ዝቅ ማለትን ይፈልጋል ብሩኬም ዝቅ ብሎ አይ በቃ ከዚህ ሴትዮ እርቃለሁ ከዚህ በኋላ አላገኛትም እኔ አንቺን በማንም አልለውጥም ቢላት ዝቅ ብሎ ምን ችግር ምክንያቱም የሚኖረው ከሶሲ ጋር አይደለም። መኖሪያ የሚኖረው ከሀይሜ ጋር ነው። ስለዚህ የሀይሚን ሀሳብ መቀበል ግድ አለበት። እና ይህንን ያልኩበት ምክንያት የእናንተ ፍርደ ገምድልነት ነው። እኔ ዝም ማለት ፈልጌ ነበር፣ ሳልፈልግ ታናግሩኛላችሁ ላችሁ እና እባካችሁ ሀይሜን አትሳደቡ። እውነት ነው ምላችሁ እንዴ? ምን ታርጋችሁ? በእሷም በራሷ ትክክል ናት። ብሩኬን በራሱ ትክክል ነው። አሳብ አሴት የሚሰጠውን ሰው በራሱ ትክክል ነው። በቃ ግን አንዳንዴ ቆም ብሎ ማሰብ መልካም ነው። ሀይሚን ለመናገር ሀይሚን ለመሳደብ ሰበብ አትፈልጉ። የትላንትናው ጥፋት የሁለቱም ጥፋት ነው፣ ግን ወታችሁ የሀይሚን ጥፋት ነው ስታንጸባርቀ የነበረው እኛ እኩል ስንፈርድ እኩል ስንናገር ብሩኬም እንዳታድርግ ሀይሚም እንዳታድርጊ ስንል ሌሎቻችሁ ግን ሀይሚ እንዲህ አድርጋለች፣ ሀይሚ በጥፊ መህብሩኬ ንቃዋለች፣ ምን አገባችሁ? ሲጀምር እነሱ ሁለቱ ይተዋወቃሉ፣ ምንስ ቢያደርጉ?